ስማርት ስልክና ኢንተርኔት ካላችሁ ዩቱብን ዛሬውኑ ጀምሩት። እኔ ከዛሬ በኋላ ቆርጬ ማንም ምንም ቢለኝ የምፈልግበት እስከምደርስ መስራቴን ላልተው፣ ከእንግዲህ መጥቻለሁ። ይህን ያልኳችሁ እኔ ለዘመናት ስማርት ስልክ እጠቀማለሁ ኢንተርኔት እጠቀማለሁ። ዩቱብ የሚባለውን ነገር ግን መዝናኛ ወይም ደግሞ የተለያየ ነገር ለመማሪያ እንጂ እንደ ስራ ወይም ደግሞ ነገ ይጠቅመኛል የሚለውን አስቤ ሰርቼበት አላውቅም። ሻወር ከራሴ ይጀምራል። ከራሴ ጀምሬ እናንተንም ኑ አብረን እንስራ እያልኩኝ ወደኋላ ለምን እንደቀረን አብረን እናወራለን ማለት ነው። ሀገር ሀገር ቤት ውስጥ ያሉ እህትና ወንድሞችን ምንም ነገር መናገር ይከብዳል። ከውጭ ሀገር ያላችሁትን ግን ከኢትዮጵያ ውጭ ያላችሁትን ከእኔ ጀምሮ ስናገር ከስንት አንዳንድ አልፎ አልፎ ስማርት የሆኑ ልጆች ቀድመው እየነቁ ዩቱብን ተጠቅመውበታል። እኔና እናንተ ግን አልተጠቀምንበትም። ከዛሬ በኋላ ግን ከኔ ጋር ቆርጣችሁ ዩቱብን ልትጠቀሙበት የነገ መንገዳችሁን ልታስተካክሉበት ካሰባችሁ፣ ወይም ደግሞ ፈራ ተባ እያላችሁ ያላችሁ ልጆች ኑ አብረን እንጀምር፣ አብረን እንስራ። ውጤቱን ከሆነ ጊዜ በኋላ አብረን የምናየው ይሆናል ማለት ነው። ኢንተርኔት ካለን ስማርት ስልክ ካለን ዩቱብን ለመስራት ምንም የቀረን ነገር የለም፣ የጎደለ ነገር የለም። ባለው እጃችሁ ላይ ባለው ስልክና ኢንተርኔት ብቻ መጀመር ትችላላችሁ። እናንተ እያደጋችሁ ስትሄዱ ወይም እኔ እያደግኩኝ ስሄድ የምንጨምራቸው ነገሮች ይኖራሉ። ለጊዜው ግን ቆይ ካሜራ ልግዛ፣ ቆይ ማይክራፎን ልግዛ፣ ቆይ የተሻለ ስልክ ልግዛ እያለን ወደ ኋላ ዛሬ ነገ የምትሉ ልጆችን ብቻ ነው እኔ የምናገረው ማለት ነው። ዛሬውኑ ደፍራችሁ ጀምሩት። ዛሬውኑ ስሩ። በተከታታይ በተመሳሳይ ሰዓት አስር ቪዲዮዎችን ልቀቁና ውጤቱን ታዩታላችሁ። እመኑኝ፣ እኔ ይህንን ዩቱብ የከፈትኩት ገና አሁን ቅርብ ጊዜ ነው። በእርግጥ እኔ እስካሁን ድረስ የዩቱብን ሕግ አላከበርኩም ግን ደግሞ ቻናሌን ለማሳደግ የሌሎች ቪዲዮዎችን ተጠቅሚያለሁ። እሱም ግን ከሆነ ጊዜ በኋላ አነሳዋለሁኝ፣ አሳያችኋለሁ። ምክንያቱም የሌላ ሰው ቪዲዮ እየተጠቀምን ህጉን ሳናከብር ልንጠቀምበት አንችልም። ይልቁንስ ለማሳደግ ቻናላችሁን ለማሳደግ ትጠቀሙና በኋላ ሙሉ በሙሉ ታነሳላችሁ ማለት ነው። ለምንድነው የምትፈሩት ማንን ነው የምትፈሩት ከኔ ጀምሮ ማለት ነው ራሳችሁን ክብራችሁን ጠብቃችሁ መስራት ያለባችሁን ነገር ስሩ በእርግጠኝነት ብዙ ልጆች አላችሁ ለመስራት ፍላጎት ያላችሁ እውቀት ያላችሁ ነገር ግን ቆይ የተሻለ ስልክ ልግዛና ቆይ ደግሞ የሆነ ማይክራፎን ድምፅ ጥርት ብሎ እንዲወጣ ልግዛና የመሳሰሉትን ሰበብ እየፈጠራችሁ ወደኋላ የምትቀሯላችሁ። እመኑኝ፣ ማንም ዩቱብን ሲጀምረው ፐርፌክት አድርጎ የጀመረው የለም። ባለው ነገር እጃቸው ላይ ባለው ነገር ጀምረው ዛሬ የምናየው ቦታ የደረሱት ደግሞም እኛ እንድንጠቀም እየመከሩን እየነገሩን አልፎ ተርፎ ደግሞ በተግባር እያሳዩን እማንሰማው ነገርስ ለምን ይሆን? ከኔ ጀምሮ ማለት ነው። ለምን ይሆን እማንነቀው? ለምን ይሆን? የሚከፍለን አንድ ድርጅት ነው። እስከ ሰራን ድረስ አይጠብም። እንደገና ደግሞ የሚያንስ ነገር የለም። ለሁሉም የሚያዳርስ ሰፊ ነገር ነው። ስለዚህ ማንም ፈርተን ምን ሁነን ቦታ እንዳይጠብ ወይስ ደግሞ ጎግል ለሁላችንም ማዳረስ ስለማይችል ማንን ፈርተን ምን ሆነን ነው? የሆነው ነገር ምንድን ነው? እንዳንሰራ የያዘን ነገር ምንድን ነው? በተለይ ውጭ ሀገር ያላችሁ እንደ እኔ እኔ ውጭ ሀገር ነው ያለሁት። እስከ ዛሬ እውነቴን ነው የምነግራችሁ፣ ስማርት ስልክ አለኝ፣ ኢንተርኔት አለኝ፣ ዩቱብን አልተጠቀምኩበትም። ከዚህ በኋላ ግን እንደኔ የሚጠቀምበት የለም። አሳያችኋለሁ። እናንተ ብቻ መስራት የሚፈልገውን እኔንም ሌሎቹንም አበረታቱን፣ አሳድጉን። ብዙ ልጆችን አሳድገናል፣ ራሳችን ግን አላደግንም። ለምን? ከዛሬ በኋላ ሀሳቦቻችንን እየሸጥን እውቀቶቻችንን እየሸጥን የነገ መንገዳችንን ማስተካከል ከተቀጣሪነት መውጣት፣ እመኑኝ እንችላለን። እኔ ፊታችሁ ይኸው ከዜሮ ጀምሬ ዛሬ ላይ። በእርግጥ ማንንም እስከ ዛሬ አበረታቶኝ ብዬ አላቅም? እናንተ ኢትዮጵያውያን እኔ ለየት የሚያደርገን በቃ ሰውን ለማበረታታት አይዟችሁ ለማለት እኔ በኮሜንት እንኳን አይደለም በተግባር ነው ያሳያችሁኝ ሰብስክራይብ አድርጋችሁ አመሰግናለሁ ከልቤ አሁንም ከዚህ የበለጠ እንድታሳድጉኝ እፈልጋለሁ ከዚህ የበለጠ ደግሞ በምኖርበት ከተማ ላይ እንደዚህ ወጣ ብዬ በቃ ኮስተር ያለ ለእናንተም የሚያዝናና እኔንም ደግሞ ከዚህ በላይ ደፋር የሚያደርገኝን ስራ እሰራለሁ ኢንሻአላህ ሁላችሁም አበረታቱኝ። መስራት የምትፈልጉ ተነሱ ስሩ። ይሄንን አካባቢ የምታውቁት እኔ የምኖርበት ሀገር ላይ ያላችሁ ኢትዮጵያውያን ታውቁታላችሁ። ኑ ቶሎ ኑ ቶሎ ተገናኝተን አብረን እንስራ። ምን ችግር አለው አብረን ብንሰራ? ሰፊ ነው አይጠበንም። ስለዚህ በጋራ ሆነን የተለያዩ ሀሳቦችን በማምጣት አብረን መስራት እንችላለን። አብረን ማደግ እንችላለን። እኔ ይህንን ስናገር ቅን ስለሆንኩኝ በቅንነት የተጣራሁት ጥሪ ነው። ጥሪን ተቀብላችሁ እንደምትመጡ ባለሙሉ ተስፋ ነኝ። እንዲሁም ደግሞ ውጤታማ ሁነው የሚመክሩን ዩቱብ ላይ የሚሰሩ ስማርት ልጆች ምክራቸውን ሰምተን ልንከተላቸው፣ እኛም ነገ የተሻለ ቦታ ላይ ልንደርስ ግድ ይለናል። ምን እየጠበቅን ነው? ከስልካችን ይሉ ከአይፎን ይሉ ቅንጡ አይፎን ቅንጡ ሳምሰንግ ይዘን ኢንተርኔት ተንተርሰ ነው ተንተርሰ ነው እኮ ነው የምንተኛው